ሰላሙ አሌይኩም ወራህመቱላሂ ወበረካቱህ። እንዴት ናቸው ቤተሰቦች? ሰላም ናችሁ? አልሐምዱሊላህ ረብል አለሚን። እናንተስ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እስኪ ዛሬ አረቦች በጣም የሚወዱት የባህል ምግባቸው መርጉግ እንስራ። እንግዲህ በየ ሀገሩ ሊለያይ ይችላል። እኔ በምኖርበት ሀገር ግን መርጎግ ነው የሚባለው ማለት ነው። መጀመሪያ ሽንኩርት አጉላላሁ። ከዛ ባህር ሰባ አደረኩኝ፣ ፍልፍለ ሰወድ፣ ኩርኩም እና ነጭ ሽንኩርት። ሽንኩርት አጉላላሁ ማለት ነው። ትን ዘይ ጨመርኩበት እና እንደዚህ ከተኩላላ በኋላ እየጨመርኩ ያለሁት እነዚህን ቅመሞች ነው። እርድ አድርግ ያለው ባህር ሰባ ጨምር ያለው ፍልፍለ ሰወድ ጨምር ያለው ከዛ ምንም የለውም። ሶስት ነው አራት ቅመሞች ብቻ ናቸው የጨመርኳቸው። ምክንያቱም ቅመም መብዛት የለበትም። ቅመም ከበዛ ጠቆሬ ማለት ባህሪ ይኖረዋል። ብዙ በቂጣ ስለሆነ የሚሰራው ምግቡ ማለት ነው። እና ይህን ይመስላል። እኔ ካለሁበት ሀገር መርጉግ ይባላል። በነገራችን ላይ እኔ ዶሮ የተጠቀምኩት ለጊዜው ስጋ ስለጨረስኩ ነው። በስጋ በጣም በተለየ መልኩ ስጋ ይጥማል ማለት ነው። ምግቡ የሚሰራው በስጋ ነው። በዶሮ ደግሞ እንደ እኔ ቤተሰቦች ዶሮ የሚወዱ ከሆኑ በዶሮም እንደዚህ እኔ እንደሰራሁት መስራት ትችላላችሁ። ግን በስጋ ቢሆን በጣም የተመረጠ ነው ማለት ነው። እኔ ግን ለጊዜው ለዛሬ በዶሮ ነው የሰራሁት። እኔ ግን የምወደው በዶሮ ነው ቀላል ስለሚልኝ ማለት ነው። አረቦቹ ግን የሚወዱት በስጋ ነው። እናንተ ስጋም ከሆነ በስጋ ወጥም ከሆነ ልክ ዶሮን እንደሰራሁት አድርጋችሁ ስጋሁን በዶሮ ፋንታ ስጋሁን አድርጋችሁ ልክ እንደዚሁ አንድ አይነት አሰራር አድርጋችሁ ብቻ ዶሮ በስጋ መቀየር ይቻላል ማለት ነው። እና ውድ ቤተሰቦች የተፈጨ የቲማቲም አደረጉበት ማለት ነው። ዶሮ ከጠቁላላ በኋላ በደንብ እሱ ጎጋ ዶሮዋ ሽንኩርቱ ጋር መጉላላት ቅመሙ ጋር መጉላላት አለባት። ከዛ የምትጨምሩት ቲማቲም የተፈጨ ማለት ነው። ከዛ ቲማቲም የተፈጨው በደንብ ብስል ሲል ክድ እናደርጉት እንዲበስል ማለት ነው። ከደና ረኩት ከዛ ይህን ይመስላል ማለት ነው። በደንብ ቲማቲሙ ሲበስል ከዛ አትክልቶች ቆራርጬ፣ ካሮት፣ ኩሳ እና ቦጣጥ አንዳንድ ሰዎች በእንደዚህ በመርጉግ በሚባለው ምግብ የማይወዱ አሉ። ድንች መጨመር እናንተ በድያን ጨምሮበት፣ ከኔ ቤት ደግሞ በድያን ስለማይወዱ ቦጣጥ ስለሚወዱ ድንች ማለት ነው፣ ድንች ጨመርኩበት እኔ ማለት ነው። እናንተ ማንኛውንም ኮዳር እናንተ ቤት ውስጥ የሚበላውን ከዳር መጨመር ትችላላችሁ ማለት ነው። እኔ ግን የጨመርኩ ለጊዜው ሶስት አይነት ነው ማለት ነው። ፍልፍል አክዳር ጨምሩበት ለጣዕሙ ማለት ነው። እንዳጥምላችሁ ፍልፍል አክዳር ጨምሩበት ፍልፍል አረንጓዴ ቃሪያ ማለት ነው፣ ጨምሩበት ጣም እንዲኖረው። ከዛ ቶማት ማጁን ጨምርኩበት። ትንሽ ከዳሩ ከተቁላላ በኋላ ቶማት ማጁን ጨምርኩበት። ከዛም በደንብ ካማሰልን በኋላ፣ በነገራችን ላይ ዶሮ በደንብ መብሰል የለበትም፣ ምርጫውን ስንጨምር ማለት ነው። በቃ መካከለኛ ስናመስለው በኋላ ፍርስርስ እንዳይል ማለት ነው። ከዛ ይሄንን ቲማቲም አመርጉኝ ትንሽ ከደን እናደርገዋለሁ አሁንም ትንሽ ጣዕሙን እንዳገኝ የቅመማ ቅመሙን ማለት ነው። ከዛ እንደዚህ ከሆነ በኋላ ትንሽ ውሃ ነው እንከልስበት። ምክንያቱም እንዳይግጣ ስለሆነ ውሃው ቀጠን ማለት አለበት ማለት ነው። መረቁ እና እንደዚህ ከደረኩት በኋላ ዶሮ እንዳይፈረካከስብን ጥንቃቄ ማድረግ አለብን። ዶሮ ከተፈረከሰ በኋላ ቂጣው ጋር እንትን ስንለው ስናበስለው በደንብ ይሟሟል ማለት ነው። እንደዛ መሆን የለበትም፣ መታየት አለበት በኋላ ማለት ነው። ቂጣው ጋር ስናቀርበው እና እስካሁን ድረስ ቂጣ እያልኩ ሳወራችሁ ቆየ። ስለ ምን ቂጣ ነው የምታወራው ብላችሁ ይሆናል ማለት ነው። ኢንሻላህ ታዩታላችሁ፣ ቪዲዮ ላይ በደንብ አስገብቼዋለሁ። ምን ሰራውን ቂጣ እና እንደዚህ በደንብ ከተጉላላንን በኋላ ዶሮ ከደን ማድረግ አለብን። ቲማቲም ማጁኑ እንድጉላላው ማለት ነው። ፈደን ታደርጉታላችሁ። ከበሰለ በኋላ ውሃ ትከልሱበት አላችሁ። የፈላ ውሃ ነው መከለስ ማድረግ ያለባችሁ። ከፈላ ከማይ ቦለር ነው። አሁን እየጨመርኩበት ያለውት ማ ነው። ፈልቷል ውሃው። ከዛ እንደዚህ አድርጌ በደንብ እንትንለዋለሁ። ቀጠን እስከሚል ድረስ ውሃ መጨመር አለባችሁ። ይሄ የሩዝ መብሊያ ሳይሆን በሩዝ የሩዝ መብሊያ ሲሆን ወፈር ያለ ነው መሆን ያለበት። ይሄ ግን በጣም ቀጭን ቀጠን ነው ማደርገው። ለምን እንዳልኳችሁም ኸብዝ ልጨምርበት ስለሆነ ማለት ነው። ኸብዙ ይኸውንና ይሄን ይመስላል ማለት ነው። እዚህ ሀገር የሚባለው ኸብዝ ኢራኔ ነው። እናንተ በእያላችሁበት ወንዶች ናቸው የሚሰሩት። በነገራችን ላይ ገበያ የሆነች መሀል ናት። በቃላ በቃላ ነገር እዛ ጋ ወንዶች ናቸው የሚሰሩት ማለት ነው። ቤት ውስጥ የሚሰራ አይደለም። አንዳንድ ሰዎች ቤት ውስጥ ይሰሩታል፣ ግን አብዛሀኛው ገበያ ነው የሚገዛው ማለት ነው። ይሄን ቂጣ በደንብ አያችሁት? መረቁ በደንብ ውሃ እስኪሆን ና ያደረግኩት ለምን ስለምን ኮብዝ ሊጨመርበት ስለሆነ ነው። ይሄን ቆራረስኩኝ እና ያሳይኋችሁን ቂጣ ጨመርኩት። ይህንን አረቦች በጣም በተለይ ረመዳን ላይ በጣም የሚወዱት የባህል ምግባቸው ነው ማለት ነው። በተለያየ ነው ቂጣ መስራት ትችላላችሁ። በኮብሳጅ መስራት ይቻላል። በጣም ከፊፍ አለ፣ አንድ ኩብሳጅ የሚባል በጣም ከፊፍ በዛም መስራት ይቻላል። ቤት ውስጥ ራሳችሁ ጤን አስመራብኩታችሁ እየዳመጣችሁ ሊጡን ቀጥታ ወደ መረቁ በመክተት የሚሰሩ ሰዎች አሉ። እኔ ራሱ ረመዳን ላይ እንደዛ አደርጋለሁ። ቂጣውን ቀጥታ ቦካውና እዳምጥና በስሷ መረቁ ላይ ከተዋለሁ ማለት ነው። እንደዛም መጠቀም ይቻላል። እንደ የቤታችሁ ነው። ይህንንም ኮብዝ መጠቀም ይቻላል። እንደ የቤታችሁ ትጠቀሙበት አላችሁ ማለት ነው። እና አሁን እየበሰለ ነው ማለት ነው። ጨረስኩ ማለት ነው። አያችሁት፣ አሁን ወደ ምሳ እየቀረበ ነው። ዋው በጣም ነው የሚያምረው በጣም እንደዚህ እስከሚበስል ወፍራምም መሆን የለበትም፣ መወፈር የለበትም። እንደዚህ ለስለስ ያለ መሆን አለበት ማለት ነው። ከወፈር አይፈልጉትም። እንደ ሾርባ እንዲሆን አለ አይደል? እንደዛ እንዲሆን ነው የሚፈልጉት። እና አያችሁት? በጣም ነው የሚያምረው። ብል አፊያ እና ውድ ቤተሰቦች ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። ሰላሙ አለይኩም ወረህመቱላሂ ወበረከቱ።